ክቡራንና ክቡራት ተመልካቾቻችን ከዚህ ቀጥሎ ለዕለቱ ያዘጋጀነውን መረጃ እናቀርባለን። የምንጀምረውም ሰሞኑን በኢትዮጵያ ባንኮች በኩል እየተፈጸመ ያለውን አይነ ወጣ ስግብግብነት ወይም ዘረፋ የተመለከተ መረጃ ነው የሚሆነው። ማንኛውም ነጋዴ ያላግባብ ዋጋ ሲጨምር፣ ያላግባብ ባይሆን ትንሽ ዋጋ ሲጨምር፣ በመንግስትም ይሁን መንግስታዊ ባልሆኑ አካላት፣ በህዝቡ በግለሰቦች የሚሰጠው አንድ የተለመደ ስያሜ አለ። ይህም ስግብግብ ነጋዴ የሚል ነው። አሁን ስግብግብ ነጋዴ ሆኖ የተገኘው የባንኩ ሴክተር ነው። ባንኮች እጅግ በርካታ የተለያዩ አገልግሎቶችን ይሰጣሉ፣ ለህብረተሰቡ ጠቃሚ ናቸው። ይሁን እንጂ ይህን የተቋቋሙበትን ዓላማ የግል ትርፍ እና ብልጽግና ለማጋበሻ ለማድረግ እየተጠቀሙበት ነው የሚሉ አስተያየቶችም እየተሰጡ ይገኛሉ። በተለይም ሰሞኑን የአገልግሎት ክፍያ የኮሚሽን እየተባለ ያለምንም ማስታወቂያ ያለምንም መግለጫ ከአካውንት ላይ እየተቆረጠ ይገኛል። ከፍተኛ ገንዘብ የተቆረጠ ነው። በተለይም በኢትዮጵያ ንግድ ባንክ ከፍተኛ የገንዘብ ዘረፋ እንደተፈጸመባቸው ደንበኞች እያማረሩ ይገኛሉ። አንዳንዶች እንደውም እንደሚሉት ከሆነ መቶ ብር ገንዘብ ለማስተላለፍ ሀምሳ ሰባት ብር ይቆረጣል ነው የሚባለው። እንግዲህ ሀምሳ ሰባት ብር ከተቆረጠ ምንድን ነው የሚደርሰው ግለሰብ ውስጥ የሚጠቀመው ምንድን ነው? ይህም የአገሪቱን ህጎችና መመሪያዎች የሚጥስ ነው በተለይም ደግሞ በሃያ ሃያ አንድ የወጣውን የብሔራዊ ባንክ መመሪያ ቁጥር 292 በግልጽ የሚጥስ ነው። መመሪያው እንደሚለው ከሆነ ባንኮች ይህን አይነቱን የተጋነነ ክፍያ ማድረግ መብት የላቸውም። መብታቸው ለሚሰጡት አገልግሎት በመመሪያ ቁጥር 292 መሰረት ባንኮች ለሚሰጡት አገልግሎት የተጋነነ ክፍያ ማድረግ የለባቸውም። የሚያስከፍሉትም አገልግሎት ለአንዳንድ አስተዳደራዊ ወጪ ብቻ እንደሆነ ነው የመመሪያው አንድምታ የሚያመለክተው። ስለዚህ አሁን እየተካሄደ ያለው ግልጽ የሆነ አይን ያወጣ ዘረፋ ህገወጥ ነው ማለት ነው። ተጠቃሚው ለዚህ ዘረፋ በቃ ኖሞር ማለት ይገባዋል። እንደዚህ አይነት አይን ያወጣ ዘረፋ ሊፈቀድ አይገባም። መንግስትም ይህንን ያወጣውን መመሪያ በባንኮቹ ላይ ተፈጻሚ ማድረግ ይኖርበታል። አለበለዚያ ህብረተሰቡ የራሱን እርምጃ መውሰድ ይኖርበታል። አነስተኛ የአገልግሎት ክፍያ የሚፈጽሙትን ባንኮች መርጦ ወደ እነሱ መሄድ ይገባዋል እንጂ በእንደዚህ አይነት ሁኔታ ለመቶ ብር ሀምሳ ሰባት ፐርሰንት ክፍያ እየከፈለ መቀጠል የለበትም። የኢትዮጵያ ብሔራዊ ባንክ ባካሄደው አስረኛ ዙር የውጭ ምንዛሪ ጨረታ የአንድ የአሜሪካን ዶላር አማካይ ምንዛሪ ተምን 148 ነጥብ 1007 ብር ሆኖ መመዝገቡ ተዘግቧል። ይህ አዲስ አማካይ ዋጋ ከዘጠነኛ ዙር ጨረታ 138 ነጥብ 2 ብር ጋር ሲነጻጸር ዘጠኝ ብር ከዘጠና ሳንቲም ወይም ሰባት ነጥብ አንድ ስድስት በመቶ ከፍተኛ ጭማሪ አሳይቷል። በተካሄደው የውጭ ምንዛሪ ድልድል ሰላሳ አንድ ባንኮች የውጭ ምንዛሪ በማግኘት ተሳክቶላቸዋል። የቀረበው መጠን ብሔራዊ ባንክ ለዚህ አስረኛው ዙር ሽያጭ 150 ሚሊዮን ዶላር ማቅረቡን አስታውቋል። ብሔራዊ ባንክ የውጭ ምንዛሪ ገበያውን መረጋጋት ለመደገፍ የሚያደርገው ተከታታይ ሂደት ጨረታዎቹን ማካሄዱን እንደሚቀጥል ካፒታል ዘግቧል።